ቀላል ነው። በቪዲዮ ላይ እንዳያችሁት እንግዲህ እንደዚህ አይነት ቤቢ ፖድካስት በቀላሉ በፌስ እንዴት እንደሚሰራ በኤአይ ዛሬ ያሳያችኋለሁ ማለት ነው። እነዚህ ቪዲዮዎች በጣም ቫይራል እየወጡና በአሁኑ ሰዓት በቲክቶክ፣ በኢንስታግራም፣ በዩቲዩብ በጣም ተፈላጊ ሆነ። እናንተስ ለምን አትንኪኮሯቸው? እስከ እስከዛሬ አሰራሩ ካልገባችሁ ና፣ እንዴት እንደሚሰራ ማወቅ ከፈለጋችሁ ቪዲዮ ላይ ቆዩ። እነያዘ የመጀመሪያው ቻትጂፒቲ ሲሆን፣ ሁለተኛው ደግሞ ሂድራ ካራክተር እሷኛ፣ ደግሞ የሚያስፈልገን ከብቀት ነው ማንኛውም ነገር ኤዲት ልታደርጉ ትችላ ፎቶችን መርጣለን። ቁጤ ፎቶ ነው እሺ፣ በየቀኑ አራት ፎቶ ብቻ። ይህን ፎቶ እኔ በጻፍኩለት ብሮንት ርጎ ይሄንን እንደዚህ አርጎ ሰርቶልኛል ማለት ነው። ከዛም ይሄንን ሴቭ እናረጓለን። ሂድራ ብለን እንጽፋለን። ከዛ ይህን ይከፍትለናል። ክሊክ እናረጓለን። ከዛ እዚህ ጋር በኢሜላችን ሳይን አፕ እናረጋለን። አስገባላችሁ ካራክተር ብቻ ጂቢቴ ላይ የሰራ ኢሜጅ ስላለ እሱን ኢሜጅ ሰሌክት አድርገ እናስገባለን። እናንተም እንደዚህ የሰራችሁትን ዚ ሪከርድ ማድረግ ያለ እኔ ግን ድምፅ ስላለኝ እሷን አስገባለ የዘጋጀውት እንደዚህ ካስገባሁት በኋላ እንደሚም በቃ ጽፋላችሁ። ለምሳሌ እዚህ ጋር አንድ ሼክ ልበላ እነዚህን ኢንስታግራም ለቢዝነስ ለማንኛውም ለሶሻል ክሬተር